መጽሐፍ ቅዱሳችን በጴጥሮስ አንደኛው መልእክት ምዕራፍ ሁለት ቁጥር አራት ላይ የሚገርም የእግዚአብሔርን ቃል እናያለን። እዛ ስፍራ ላይ ምን ይላል? በሰው ወደ ተጣለ፣ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ህያው ድንጋይ ወደ እርሱ እየቀረባችሁ ይላል። ስለዚህ ህያው ስለሚለው ድንጋይ ሲናገር ሲያስተዋውቀን እሱን ተመልከቱት ወደ እሱም ቅረቡ ብሎ ሲናገረን ይሄ ያው ብሎ የነገረን ድንጋይ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ይላል። ይሄ ድንጋይ በሰው የተጣለ በሰው የተናቀ በሰው ያልተፈለገ እንደነበረ ያስታውቀናል። ጌታችን ኢየሱስ ክርስቶስ በስጋ ወራቱ በምድር ላይ ሁለት አካላት ነበሩ። በእሱ ህይወት አንደኛ ሰዎች የሚባሉ የዚህ ምድር ነዋሪዎች የሚባሉ ጌታ ኢየሱስ ክርስቶስን የጣሉት የተዉት ያልመረጡት ነበረ። በሰዎች ያልተመረጠ ያልተወደደ ተቀባይነት ያላገኘ ሪጀክት የተደረገ ማንነት ይዞ ነበር። በዛው ስፍራ በዛው ቦታ ላይ ደግሞ በእግዚአብሔር የተወደደና የከበረ ነበር ብሎ ይነግረናል። እና ጌታ በምድር ሁለቱንም ስርዓት አስተናግዷል በሰው መጣልን በሰው አለመወደድን፣ አለመፈለግን፣ አለመከበርን በአባቱ ደግሞ መከበርንና መመረጥን አስተናግዷል። በዚህ ዓለም እኛም ስንኖር እንደዚህ አይነት ሁለት ነገሮች ይገጥሙናል። ሰዎች እኛን ሊጥሉን ሪጀክት ሊያደርጉን በማንነታችን የያዝነውን ተልዕኮና ማንነታችንን ጭምር የማይገባ ስፍራ ሊሰጡት ይችላሉ። ብዙ ጊዜ በሕይወት ዲስከሬጅመንት የሚመጣው ተስፋ መቁረጥ የሚመጣው ባዶነት የሚመጣው አለመፈለግ፣ አለመወደድ፣ አለመከበር በውስጥ ያለ የተቀመጠን እውነት ሰዎች መረዳት ሲያቅታቸው ህይወታችን ድካምን ያስተናግዳል፣ ባዶነትን ያስተናግዳል። ነገር ግን ጌታችን ኢየሱስ ክርስቶስ እንደዚህ ያለውን በሥጋ ወራት ያለን መጣልና አለመመረጥን ያስተናገደ ቢሆንም ራዕዩን፣ ተልዕኮውን፣ አላማውን ግን የጨረሰው አባቴ ስለ እኔ ምን ይላል በሚል ነበረ። አባቱ ደግሞ የተከበረና የተወደደ የተመረጠ ስለሚለው ሁልጊዜ የኢየሱስ ጆሮዎች በሚጥሉት ሳይሆን በወደደው ባከበረው፣ በመረጠው ስለ እርሱ መልካምን በሚያወራው በአባቱ ልብ ላይ የተመሰረተ ነበር። ወዳጆቼ በዚህ ዓለም ምን ያህል ሰዎች ጥለውናል፣ አዋርደውናል፣ አናንቀውናል፣ ባዶነታችንን ነግረውናል። አንዳች የማናመጣ ሰዎች እንደሆንን እስቲል ናው በተለያየ መንገድ ሊያሳውቁን ይሞክራሉ። ሁልጊዜም ጆሮቻችን መድኃኒታችን ኢየሱስ ክርስቶስ እንዳደረገ መሆን አለበት። አባትህ አባትሽ ስለ አንተ ምን ይላል? ስለ አንቺ ምን ይላል? እሱ አከብረሃለሁ፣ እወድሃለሁ፣ የተመረጥህ ልጅ ነህ፣ አላማዬ ባንተ ላይ አለ ይልህ ከሆነ ልብህን በእሱ ላይ አድርገው። በዚህ ዓለም የሰዎች ስራ ማጣጣል፣ የእግዚአብሔር ስራ ደግሞ ከፍ ከፍ ማረግ ነው። የሰዎች ስራ ማዋረድ፣ የእግዚአብሔር ስራ ደግሞ ማክበር ነው። የሰዎች ስራ ባዶነትህን መንገር ሲሆን፣ የእግዚአብሔር ስራ ደግሞ ሙላትህን መንገር ነው። የሰዎች ስራ አንዳች የማታመጣ አንዳች የማትፈጠር መሆንን ሲነግሩ እግዚአብሔር ደግሞ በምድር ብርሃን እንደሆንክ ለዚህ ዓለም ሰዎች በከተማው ማማ ላይ የምትታይ ብዙዎችን ብርሃን ሆነ መታበራላቸው እንደሆንክ መንገር ነው። ስለዚህ የሰዎችን ተውና የእግዚአብሔርን አድምጡ። የእግዚአብሔርን በማድመጥ ተስፋን እንቀጥል። የእግዚአብሔርን በማድመጥ እምነትን እንጨምር። የእግዚአብሔርን በማድመጥ ያየነውን ፍጻሜ ለመስራት እንሩጥ ኢየሱስ የጣሉትን ሳይሆን ያዋረዱትን ሳይሆን እሱን ከፍ ከፍ ያደረገውን የወደደውን ስለ እሱ በጎ የሚያወራውን የአባቱን ድምፅ በመስማት ተልእኮውን ጨርሷል ተልኳችንን ለመጨረስ ጆሮአችንን በአባታችን ድምፅና ልብ ላይ እናድርግ ኢየሱስ ክርስቶስ ዛሬም ለዘላለም ጌታ ነው ያበረታናል መንገዱን ያስጨርሰናል እወዳችኋለሁ ተባረኩልኝ